ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ እሺ። አመሰግናለሁ ላይክ ስለምታደርጉ ማለት ነው። አዎ ዛሬም ለሁላችንም የሚጠቅም ከአንዴም ሁለት ከዚህ በፊት ሰምቻለሁ ይሄ ነገር ሲደገም አንዳንዴ ውሸት ሲደጋገም እውነት ይሆናል እና ማለት ያው ለራሴም ለሁላችን የሚጠቅም መረጃ ስለሆነ ማለት ነው ከዚህ በፊት ሰምቼ አላቅም ግን ተደጋገምብኝና ና ይቺ ልጅ እንግዲህ ሁለት ዓመቷን ጨርሳ ማለት ነው ሁለት ዓመቷን ጨረሰች ከዛ በኋላ ተጨማሪ ሁለት ወር መጨመር አለብሽ ይሄ ህጉ ነው አሏት። እሺ አለች ሳትፈልግ በግድ ጨመረች ማለት ነው። ከዛ በኋላ ምንድን ነው የሆነው? እህቶቼ፣ አንዳንድ ልጆች ምንም አይነት የቢሮ ቁጥር የሌላችሁ ኤጀንሲ ማለት ነው የኢትዮጵያም ሆነ እዚህ የጆርዳን የመጣችሁበትን እና በጣም አስፈላጊና አስፈላጊ ነው ስልክ ቁጥር። የት ማለት ብትቸገሩ ከነሱ ጋር ብትጣሉ ማጋ ነው የምትደውሉት? እዚህ የምትመጡት ሰው ቤት ነው፣ አረብ ቤት ነው፣ እናታችሁ ቤት አይደለም። ልትጋጫላችሁ ማንም ሳይጋጭ ኮንትራቱን ጨርሶ በሰላም የሚወጣ የለምና፣ ስለዛ በጣም አስፈላጊና አስፈላጊ ነው ስልክ ቁጥራችሁን ያዙ። እች ልጅ የቢሮ ስልክ ቁጥር የላትም። ምን የላትም? ምን ያደርጓታል? ሸኛት ማለት ነው። ሁለት ወር ተጨማሪ ከሰራች በኋላ ከዛ ኤርፖርት ሄዳ ቀረማ አለብሽ ተባለች። ምን ትሁን ይች ልጅ ስትንከራትት፣ እዛው አደርጉኝ አለች። ስልክ ቁጥራቸው ሲደወል አይሰራም አያነሱም አለች። እዛው ስትንከራተል ከዛ አንዳንድ መረጃ ያው የነሱ ስምም ኢቃማ የካርድም ስለያዘች አንዳንድ ወረቀት ስታሳያቸው አድራሻቸውን፣ ስማቸው ምናምን ያዙ። ከዛ ተደወለ በፖሊስ ማለት ነው ያላችሁበትን ድረስ ሳንመጣ መታችሁ ሰራተኛዋን መታችሁ ውሰዱ፣ ወይም ቀራማውን ክፈሉና ወደ አገሯ ሸኙ። እች ልጅ የተቸገረችበት መንገድ ያው እንትን ብርም የላትም ብር ብኖራት ኖሮ ትከፍላለች የእውነት ብዙ ጊዜ ብር ያዝውላቸዋለሁ እና ብር ምንም አለ የሁለት ወር እኮ አስር ብር እንኳን አስር ዲናር እንኳን አይሞላም እኮ እና እቺ ልጅ ብር በማጣቷ እዛ ተንከራታ አድራ ማለት ነው አድራ እዛ ውላ በስንት መከራ ሰዎቹ ስልክ አይመልሱም ከዛ በፖሊስ ተደውለው መታችሁ ልጅቷን ውሰዱ ወይም ቀራማውን ከፍላችሁ ወደ ሀገሯ ሸኙ ተባሉ። ከዛ ልጅቷ ምን ይመጣሉ መጥቶ ወሰዷት ማለት ነው ወደ ቤት ማለት ነው። ያ ካሉ ሆን ብሎ ማለት አቅዶበት ነው እንደዚህ አይነት ነገር ያደረጉትና በጣም ግፋቸው። እቺ ልጅ ወደ ቤት ከተመለሰች በኋላ ለ15 ቀን ነው ለሀያ ቀን እዛው ቤት ውስጥ ሲያስፈጓት አስፈግቶ የሀያ ቀንዋን ቀኗን ሳይከፍሉ የግፋቸው ግፍ ማለት ነው። አንዴ የእናት ቤት አንዴ ያጎት ቤት አሉ። በቃ በስጋ በነፍሴ ተጫውቶ ልጅቷን ካንገላቷት በኋላ ከሀያ ቀን በኋላ አሳፈሯት ማለት ነው። የግፋቸው ግፍ ንብስማ። ማለት አሉ እኮ መልካም የሆኑ ፈጣሪን የሚፈሩ አረቦችም አሉ። ግን እንደዚህ የተረገሙም አሉና እህቶች ጥንቃቄ አድርጉ። እንደዛ ስትባሉ ኖ ነው ማለት ያለባችሁ። እኔ ማለት መጨመር ከፈለጋችሁ ሰዎቻችሁ ጥሩ ከሆነ መቀጠል የምትፈልጉ ጥሩ፣ ግን ሳትፈልጉ ከዛ ቤት መጨመር የለባችሁ ማለት እውነታ ግዴታቸውንና እንትናቸውን ማወቅ ነው የለባችሁ። እንደዛ ብትባሉ እንኳን እንደዛ የሚባል ህግ የለም። አንድ ሰው ኮንትራቱን ግዴታውን ከጨረሰ በቃ ወደ ሀገሩ ይመለሳል እንጂ ይሄ ተጨማሪ ሁለት ወር ምናምን የሚባል ነገር የለም ራሳቸው አረቦች እየፈጠሩ እዛ ለማቆየት እና የሚፈልጉትን አላማ ለማሳካት ነው እንጂ እኔ ብዙ ሰዎችን ኤጀንሲ ውስጥ የሚሰሩ ሰዎችንም ብዙ ጠይቅ ያለውና ማለት ለሁላችንም ለራሴም ስለሚጠቅም እንደዚ አይነት ነገር ካለ ማለት ነው። እንደዚ አይነት ነገር እንደሌለ ምንም አይነት አንድ ሰው ግዴታውን ኮንትራቱን ከጨረሰ ግዴታ ካልፈለገ በፍላጎቱ ካልሆነ ነው እንጂ ሁለት ወር ጨምር የሚል ህግ የለም እና እንደዚ አይነት ነገር ብዙ እየሰማው ነው እና እዚህ ጆርዳን ውስጥ እና እባካችሁን ጥንቃቄ ያደርጉ እህቶች፣ እንደዚህ አይነት ከተረገሙ አረቦች ፈጣሪ ይጠብቃችሁ። በጣም በጣም ነው ያሳዘነችኝ። አንደኛ ልጅቷ የቢሮ ስልክ ቁጥር ያለመኖሯ በጣም ነው እንትን ያላት እና ብቻ የሆነ በጣም ያሳዝናል። እንደ መረጃ ይጠቅማችኋል አውቃለሁ። ኤጀንሲዎች ምንም አይጠቅሙንም፣ ግን ከእነሱ ጋር ብትጣለው ባተስማሙ እንኳን ያላችሁ አማራጭ ወደ ቢሮ መሄድ ነው እና እባካችሁን ጥንቃቄ አድርገ ያው፣ እንደየቢሮ ይለያያል። አንዳንድ ቢሮ ያለ ኤጀንሲ ማሳፈር አይችሉም። ፓስፖርት የሚቀመጠው ኤጀንሲ ቢሮ ውስጥ ነው። አሁን የኔ ፓስፖርት የሚቀመጠው ቢሮ ውስጥ ነው የሆነ ነገር ቢፈጠር ያለ እኔ ፍቃድ ማንም እኔን ሊያሳፍርኝ አይችልም። ምክንያቱም የእኔ እንትን ያለው ፓስፖርቴ ያለው ቢሮ ውስጥ ስለሆነ እኔን ማሳፈር አይችሉም ያለ ፍላጎቴ ማለት ነው። ብቻ በጣም ነው ያሳዘነችን። ጥሩ ነው መፈተን ለመልካም ነው። የእውነት እንደዚህ መንገላታትም አለ እና እህቶቼ ጥንቃቄ ያድርጉ ከእንደዚህ አይነት ከተረገሙ አረቦች ፈጣሪ ጠብቃችሁ። በጣም ነው ያሳዘነች እየእውነት እንግዲህ አስቡት ለሀያ ቀን በነጻ በነጻ ካስፈጉዋት በኋላ እንግዲህ ያንንም ፈጣሪ ይስጣቸው። በሰላም መሸኛቸው መሸኘታቸው ልጅቷ ማለት ነው የፈለጉትን ነገር ማድረግ ይችላሉ። ምክንያቱም ያውቃሉ፣ የቢሮን ድክመት ያውቃሉ። የእኛን ችግር እኮ ስለሚያውቁ ነው እንጂ እንደዚ አያደርጉም ነበረ እና ብቻ ያሳዝናል። እኔም በየቀኑ እዚህ ጆርዳን ውስጥ የሚሰማው ነገር ግርም ነው የሚለኝ። አትምጡም እንዳይባል ችግር ነው፣ ግን ከመጣችሁ እንደዚ አይነት ነገርም ስላለ ጥንቃቄ ያደርጉ። በተለይ አዳዲስ የሆናችሁ ልጆች ናችሁ፣ ግን ያው ልምድ ያላችሁ እንደዚህ ሌላ አረብ ሀገር ይሄዳችሁ፣ ቢያንስ ለእነሱ እጅ አትስጡ፣ አትሰጡም መልስ ትሰጣላችሁ ስለምታውቁ ህጉንም ምኑንም ስለምታውቁ ግን በተለይ አዲስ የሆናችሁ ልጆች ናችሁ ለእንደዚ አይነት ተጠቂ የምትሆኑና እህቶቼ ፈጣሪ ይጠብቃችሁ አዳዲስ የሆናችሁ ደግሞ ሰብስክራይብ ሼርም አድርጉ እንደዛ ከተባላችሁ ሁለት አመት ላይ ከጨረሳችሁ በኋላ ሁለት ወር ጨምሩ ብትባሉ ማትፈልጉ ከሆነ እንዳትጨምሩ ከጨመራችሁ ግን የቀራማውን እንዲከፍሉ ጠይቁት የሁለት ወርም ሆነ ሶስት ወርም ከጨመራችሁ ቀራማ እንዳለባችሁ። አንድ ሰው ሁለት ዓመት እንግዲህ ካለፈ በኋላ ጊዜው ካለፈ በኋላ እንትኑ እቃ ሞ ኤክስፓየርድ ይሆናል። ያኔ እየቆጠረ ነው የሚሄደው፣ እና ግዴታ ያ ሰው እንትኑን እስኪያሰራ ድረስ ህገወጥ ነው ማለት ነው። ይቺ ልጅ ሳያቁ ቀርቶ አይደለም፣ ሁለት ወር ካሰሯት በኋላ ሳያቁ ቀርቶ አይደለም። እኔ አላቅም። በፊት በፊት ማለት ነው ቲኬት ሲቆረጥ ለምን አምስት ሳንት አትሆንም የቀራማ ሳይከፍሉ ቲኬት አይቆረጥም ነበር። አሁን አሁን እኔ አላቅም ምን እንደሆነ እኔ አላቅም። ብዙ ልጆች ቲኬት ተቆርጦባቸው እዛ ኤርፖርት ሲደርሱ ቀራማ አለባችሁ ነው የሚባሉት። እና በፊት በፊት እንደዛ አይነት ነገር የለም አሁን እኔ አላቅም። ቲኬት ዝም ብሎ ነው የሚቆርጡት ማለት ነው። ብቻ ፈጣሪ ጠብቃችሁ ከእንደዚህ አይነት ማዳሞች ከተረገሙ ማዳሞች እንደ ፈጣሪ ጠብቃችሁ። እና ለመልካም ነው መፈተን። በጣም ነው ያሳዘነችኝ እና ብቻ ራሳችሁን ጠብቁ እህቶቼ። እንደዚህ አይነት የተረገሙ አረቦችም ስላሉ ጥንቃቄ አድርጉ። ገንዘብም ደግሞ ያዙ፣ ለክፉም ለደጉ ያዙ እህቶቼ። መያዙ አይከፋም። እቺ ልጅ ብር ብኖራት ኖሮ አገሯ ትገባ ነበረ። ለሀያ ቀን በነፃ ለነሱ አትሰራላቸውም ነበረ። ጥሩ ነው፣ ምንም ማለት አይደለም። በሰላም በጤና እጅና እግሯን ራሱ ይዞ መመለስ አንድ ነገር ነው። ስንቱ ደግሞ እየሞቴም እየገባ ስላለ ተመስገን ማለት ነው። መፈተን ለመልካም ነው። ወዳችኋለሁ። ሁላችሁም በያላችሁበት መልካም ጊዜ መልካም ቆይታ። ቻው።